ሰላም አለይኩም ወረህመቱላይ በረካቱ። እንዴት ናችሁ? ሰላም ናችሁ? ሆይ በህልማችሁ ኳስ ተጫወታችሁ አይታችሁ ታውቃላችሁ? እንግዲህ ኳስ መጫወት ጎል ማስቆጠር፣ በተለይ ደግሞ ወንዶች የምታልሙ ይመስለኛል። እንግዲህ ሴቶችም ደግሞ ካለማችሁ ተመልከቱ፣ ገብታችሁ ቪዲዮ ማለት ነው። በህልም ኳስ መጫወት የሚሰጠውን ፍቺ ለዛሬ አዘጋጅቼ ይዤላችሁ ቀርቤያለሁ። አዎ በህልም የማይታይ ነገር ስለሌለ የወንዶች ደግሞ የአብዛኛው የዕለት የቀን የቀን ሀሳባቸው ኳስ ጨዋታ ላይ ስለሆነ ሊያልሙት ስለሚችሉ እንግዲህ ላይክ እያደረጋችሁ ወደ እነሱ ደግሞ እንዲዳረስ አድርጉልኝ። ላይክ ማድረጋችሁ እንዳረሱ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ለሚገቡት አንዳንድ ድምጾች ደግሞ ይቅርታ ጠይቃለሁ። መቼም ልጅ ጋር እየታገልኩ ስለሆነ የምሰራው ድምፅ መግባቱ አይቀርም። ከይቅርታ ጋር አሁን ወደ ህልሞ እገባለሁ ማለት ነው እና በህልም ኳስ መጫዋታን ማየት ወይም ኳስ መጫወትን ማየት የህልሙ ባለቤት ወይም ህልም አላሚው ቁርጠኛ ሰው መሆኑን እና በህይወቱ ጉዳዮች ሁሉ ፈጣሪን እያገናዘበ ፈጣሪን እያሰበ ግንኙነቶችን የሚነኩ መጥፎ ነገሮችን ነገሮችን በሙላ ከማድረግ እንደሚቆጠብ ወይም ራሱን እንደሚጠብቅ አመላካች ነው። ህልም አላሚው በህልም ከአንድ ታዋቂ ሰው ጋር እንግዲህ አንድ ወንድ ህልም አላሚ ከአንድ ታዋቂ ሰው ጋር በህልሙ ኳስ እየተጫወተ እንደሆነ ሲመለከት ይህ ፍቺ ምንድን ነው? ፈጣሪ ቀጣይ ህይወቱን ወይም ደግሞ በቀጣዩ ጊዜያት ብዙ በረከቶች እና ብዙ መልካም ነገሮች እንደሚሰጠው ወይም ህይወቱን በዛ እንደሚሞላለት አመላካች ነው ማለት ነው። አንድ ወንድ በህልሙ እግር ኳስ ሲጫወት ካየ በብዙ የህይወት ጉዳዮቹ ጥሩ ባህሪ እንዳለው በማንኛውም የህይወት ጉዳዮቹ ላይ ጥሩ ባህሪ እንዳለው እና ከህይወቱ ጋር በተያያዙ ጉዳዮች በግልም ሆነ በስራ ቦታው በፍጥነትና በግዴለሽነት መወሰን እንደማይችል አገናዛቢ፣ እንደሆነ ቸልተኛ እንዳልሆነ የሚገልጽ ህልም ነው ማለት ነው። ህልም አላሚው በህልሙ ኳስን አጥብቆ ሲመታ በጣም አጥብቆ በህልሙ ሲመታ ካየ ግን ይህ የሚያመላክተው ትልቅ ችግር ውስጥ ላለመግባት ማቆም ያለባት ማቆም ያለበት አንዳንድ ስህተት ወይም አንዳንድ ነገሮችን እያደረገ እንደሆነ ይገልጻል ማለት ነው። ኳስ አጥብቆ መምታት ጥንቃቄን ነው የሚገልጸው ማለት ነው። እሺ፣ አንዲት ሴት ልጅ ደግሞ በህልሟ አንዲት ሴት ወጣት ልጅ በህልሟ ኳስ ስትጫወት ማየቷ ብዙ መልካም ስነምግባሮች እንዳሏት እና ጥሩ ባህሪዎች እንዳሏት፣ ሁልጊዜም በመልካም ባህሯ ወይም በመልካም ስሟ በሰዎች ዘንድ እንደምትወደድ ይገልጻል ማለት ነው። ለአንዲት ሴት ያላገባች ሴት በህልሟ ኳስ ስትጫወት ስትመለከት ይህ ፍቺ ምንድነው? በመጪ ጊዜያቶች ውስጥ እሷን ዋጋ ያለው እና በብዙ ሰዎች ዘንድ ትልቅ ቦታ የሚያስገኛት ብዙ አስደናቂ ስኬቶችን እንደምታሳካ ያመላክታል ማለት ነው። ሰዎች የሚያደንቋት ትልቅ ቦታ ላይ የሚያደርስ ስኬትን ታሳካለች ማለት ነው። ኳስ ስትጫወት ካለመች ማለት ነው። ባለትዳር ሴት በህልም ኳስ ስትጫወት ማየቷ ብዙ ችግሮች እና እንግዲህ፣ ለባለትዳር እዚህ ጋር ለየት ይላል። ባለትዳር ሴት ኳስ ስትጫወት ማየቷ ብዙ ችግሮች እና በእሷና በትዳር አጋሯ መካከል በቋሚነት ለሚፈጠሩ ቀውሶች እንደምትሰቃይ ወይም በጣም በችግሮች እየተሰቃየች እንደሆነ ከባሏ ጋር የተጣሉ እንደሆነ እንደማለት ነው፣ ያመላክታል። ባለትዳር ሴት ኳስ ተጫወተ። እሺ፣ አንዲት ባለትዳር ሴት በህልሟ ኳስ እየተጫወተች በህልም ስታልም ሁል ጊዜ ስለ ራሷ እንደምታስብ ባሏን እና ቤተሰቧን ችላ እንደምትልና ለእነሱ ጉዳይ እንደሌላት ያሳያል ማለት ነው። ባለትዳር ሴት ኳስ ከተጫወተች ለቤተሰቦቿ ቸልተኛ፣ ራስ ወዳድ ናት ማለት ነው። ስለዚህ ይሄ ነገር ደግሞ ከባለቤቷ ጋር ችግር እንዳይፈጥርባት ያስጠነቅቃታል ማለት ነው። ባለትዳር ሴት በህልም ኳስ ትጫወት ማየት ብዙም ሳትቆይ ከግል ህይወቷ ጋር የተያያዙ በብዙ መጥፎ ዜናዎችን እንደምትሰማ አመላካች ነው። ለባለትዳር ጥሩ ፍች የለውም ማለት ነው ነው ኳስ መጫወት ለባለ ትዳር ሴት። ነፍሰ ጡር ሴት ደግሞ በህልሟ ኳስ ስትጫወት ካለመች በእርግዝና ወቅት ብዙ የድካም ጊዜያቶችን እንደምታሳልፍ አመላካች ነው። እስከምትወልድ ድረስ ያው አድካሚ ጊዜ ታሳልፋለች ማለት ነው። አንዲት ነፍሰ ጡር ሴት በህልሟ ኳስ ስትጫወት ማየቷ በቀጣዩ ጊዜያት ውስጥ የሚያጋጥሞትን ህመሞችና ችግሮች በሙላ እንደምታስወግድ ያመላክታል። ነገር ግን አንዲት ነፍሰ ጡር ሴት ኳስ እየተጫወተች በህልሟ ጎል ስታስቆጥር ካየች ይህ የሚያመላክተው አምላክ ከፈቀደ ወደፊት ትልቅ ደረጃ ላይ የሚ እንደሚደርስ ልጅን እንደምትወልድ ይገልጻል ማለት ነው። ኦኬ የተፈታች ሴት ደግሞ በህልም ኳስ ስትጫወት ማየቷ የህይወት አጋሯን ወይም ከባሏ ጋር ከተለያየች በኋላ የተረጋጋና በገንዘብ የተረጋጋ ህይወት ላይ ለመድረስ ብዙ ድካምና የችግሮች ደረጃዎች ውስጥ ለማለፍ እየጣረች ወይም እንዳለፈች ያመላክቷል ማለት ነው። አንዲት የተፈታች ሴት በህልሟ ኳስ ስትጫወት በህልም ካየች የሚደርስባትን ብዙ ትላልቅ ኃላፊነቶች እና ከባድ የህይወት ሸክሞችን መሸከም አለመቻሏን ለተፈታች ሴት ተፈቷል ማለት ነው። ኳስ ስትጫወት የተፈታች ሴት ካየች በጣም ኃላፊነትና ሸክም እንደተጫነባት ይገልጻል ማለት ነው። ሌላው አንድ ወንድ ኳስ ያላገባ ወንድ ኳስ ሲጫወት ማለም ቆንጆና ጥሩ ስነምግባር ያላት ሴት ልጅ እንደሚያገባና ከእሱ ጋር በፍቅር ግንኙነት እንደምትፈጥር ወይም አዲስ የፍቅር አጋር እንደሚያገኝ ይገልጻል ማለት ነው። ይኸው ህልም አላሜ በህልም ውስጥ ከብዙ ታዋቂ ሰዎች ጋር ኳስ ይጫወት ካየ ይሄ ወንድ ህልም አላሜ ይፍቺ ምንድነው? ወደ ብዙ ውጤታማና ስኬታማ ፕሮጀክቶች ውስጥ እንደሚገባ የሚያሳይ ምልክት ነው። ከታዋቂ ሰዎች ጋር ኳስ ሲጫወት አንድ ወንድ ካለመ በጣም አዋጭ ወደሆነ ስራ ይገባል ማለት ነው። በአጠቃላይ ፕሮጀክቶች ውስጥ ማለት ነው። በዛም ደግሞ የገንዘብ ትርፍ የገንዘብ ትርፍ ያገኛል በስራው ማለት ነው። ኦኬ። ነገር ግን ይላል አንድ ወንድ ሰው በህልሙ ኳሱን በጭንቅላቱ ሲመታ ወይም በጭንቅላቱ ሲጫወት ካየ በቀጣይ ጊዜያቱ ብዙ መሰናክሎች እና ችግሮች እንደሚያጋጥሙት አመላካች ነው። በቴስታ እንደዚህ በጭንቅላቱ ኳስ ሲጫወት አንድ ወንድ ከተመለከተ የሚያጋጥሙት መሰናክሎች እና ችግሮች ይገልጻል ማለት ነው። ሌላ ደግሞ ምንድነው አንድ ህልም አላሚ በኳስ ማለት አንድ ህልም አላሚ ኳስ ሲጫወት አይቶ ኳስ ሲጫወት ከተመለከተ የተከለከሉና ብዙ በጣም ብዙ ጎሎችን ሲያስቆጥር ካየ ይህ የሚያሳየው በዚያ ወቅት ውስጥ በህይወት ውስጥ ብዙ ኃጢአቶችን እና ትላልቅ አጸያፊ ድርጊቶችን እየፈጸመ ነው። ቆይ ድጋሚ ላንብበው፣ ምንድን ነው የሚለው መሰላችሁ? በርካታ የተርጓሜ ባለሙያዎች እንደተናገሩት አንድ ወንድ በእንቅልፍ ላይ እያለ ኳስ ሲጫወት አይቶ ምቶችን እየከለከለ ለምሳሌ፣ ጎል እነዚያ መቼም ወንዶች ታውቁታላችሁ። ጎል ሊያስገቡባችሁ እሱ በረኛ ሆኖ ወይም ደግሞ ጎል ወደ እናንተ ወደ እናንተ ሊያስገባ እናንተ ግን ምቱን እየመለሳችሁ ምቶችን እየከለከላችሁ ወይም የኳሱን ምት እየመለሳችሁ በህልማችሁ ከሆነ እና ከዛም ደግሞ ብዙ ጎል ስታስቆጥሩ ካያችሁ ይሄ በህምን ህልም ባለማችሁበት ወቅት ውስጥ ብዙ ኃጢአቶች እና አንዳንድ አጸያፊ ነገሮች እየሰራችሁ እንደሆነ ያመላክታል። ኳሱ ሲመጣ ግን ወደ እናንተ ጎል እንዳይገባ እየተከላከላችሁ እናንተ ደግሞ ስታስገቡ ካለማችሁ ይህን ህልም ካያችሁ ማለታቸው ነው። በህልም ውስጥ እግር ኳስ ጨዋታን ማየት ህልም አላሚው ሁሉንም ፍቅርና አድናቆት ያተረፈለትን ውድ ሰው እንደሚናፍቅ እና በሚቀጥሉት ቀናት ብዙ ሐዘን እንደሚሰማው ያሳያል። በጣም የሚወደውን ሰው እንደሚናፍቅ የራቀን ሰው እንደሚናፍቅና በዛም ደግሞ በናፍቆቱ ሐዘን እንደሚሰማው ይገልጻል። አንድ ወንድ እግር ኳስ ሲጫወትና በጣም ደስተኛ ከሆነ በጨዋታው ሰዓት በደስታ ሆኖ ከሆነ የሚጫወተው፣ በሚቀጥሉት ጊዜያት ለእሱ ትልቅ ጠቀሜታ ያላቸው ብዙ ነገሮችን እንደሚያከናውን ወይም እንደሚያሳካ ያመላክታል ማለት ነው። ደስተኛ ሆኖ ከሆነ ኳስ የሚጫወተው ማለት ነው። ሌላው ባለትዳር ሴት ደግሞ ከልጆቿ ጋር ኳስ ስትጫወት በህልም ማየቷ ፈጣሪ ለባሏ በብዙ ሰፊ መተዳደሪያ እርዚቅ እንደሚከፍትለት እና በሚመጣው ጊዜ የገንዘብም ሆነ የማንኛውም ማህበራዊ ኑሮ ሁኔታዎቿ እንደሚሻሻል ያመላክታል። ለምን ህጻናት በረከት ስለሆነ ማለት ነው። አንድ ሰው አንድ ወንድ እግር ኳስ ሲጫወት ማየት ህልማ አላሚት በህልሙ ማለት ነው። በህይወት ውስጥ ፈጠራን እንደሚወድ እና ብዙ አዳዲስ ነገሮችን መሞከር እንደሚወድ፣ ማሳካት እንደሚወድ ያመላክታል ማለት ነው። የእጅ ኳስ የእግር ኳስ ጨርሰ፣ የእጅን ኳስ ደግሞ ካለማችሁ በህልም በእጃቸው ስትጫወቱ ማየት ህልም አላሚ ህይወቱን በእጅጉ የሚነኩና ግቦችንና ምኞቶችን እንዳያሳኩ ብዙ ትልቅ የቤተሰብ ችግሮችና አለመግባባቶች እንዳሉበት ያመላክታል። አንድ ወንድ በእጁ ኳስ ሲጫወቱ ከተመለከተ ቤተሰቦቹ በቤተሰቦቹ አለመግባባት አለ፣ የሚፈልገውን ነገር እንዳያሟላና እንዳያሳካ ማለት ነው። እሺ ለአንዳንድ ድምፆች ይቅርታ። ሌላው ደግሞ የኳስ ግጥሚያዎች ወይም የኳስ ጨዋታዎችን፣ የቡድን ጨዋታዎችን በህልም ውስጥ ማየት ህልም አላሚው በህይወት ውስጥ በግልም ሆነ በተግባራዊ ወይም በራሱ በግልም ሆነ ከማንኛውም ስራ ላይ ወይም ደግሞ በተግባራዊ ሁኔታ ስኬታማ እንደሚሆን የሚያደርጉ ብዙ ጤናማ ሀሳቦችን እንደሚያፈልቅ ያመላክታል። በግልም ሆነ ከሰው ጋርም ቢሰራ ስኬታማ የሚያደርግ ጥሩ ጥሩ ሀሳቦችን እንደሚያፈልቅ ያመላክታል ማለት ነው የቡድን እግር ኳስ ጨዋታን በህልም አንድ ወንድ ካለመ ማለት ነው፣ የእግር ኳስ ጨዋታን ማየትና ጎል ማስቆጠር የህልሙ ባለቤት የመጥፎ ሹክሹክታዎችን ወይም ደግሞ መጥፎ ሀሳቦችን እንደማይሰማ ወይም መጥፎ ነገሮችን እንደማይቀበል እና ፍላጎትን ሁሉ ለማሳካት ፈጣሪን እንደሚደገፍ፣ ፈጣሪን እርዳታ እንደሚጠይቅ ያመላክታል። እንደገና ደግሞ ሃይማኖት ላይ እና ህግጋቶችን አጥብቆ እንደሚይዝ ሃይማኖትን እንደሚከተል ያመላክታል። ህግጋቶች ላይ አጥብቆ እንደሚይዝ ይገልጻል ማለት ነው። ውድ ተመልካቾች፣ እንግዲህ በእግር ኳስ ዙሪያ ካለማችሁ፣ ይህን የሚመስል ፍቺ ያለ ማለት ነው። ብዙም ዝርዝር ያለ አይደለም። አብዛኛው ሰው ያው ይህንን ህልም ወንዶች ልታልሙ ትችላላችሁ፣ ሴቶችም ልታልሙ ትችላላችሁ። በአጠቃላይ ከቪዲዮ ላይ እንዳታጡት በማለት አዘጋጅቼ ያቀርብላችኋለሁ። ላይክ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ቻናሌን አሳድጉ።